አስረግጬ ነው መናገር። ይሄ ወንጌል አይደለም። ገረሽ ኢየሱስ ክርስቶስ ትልቁ አምላክሽ፣ ጌታሽ፣ መድኃኒትሽ ልታይው እምትጓጉው እምትኖሪለት ጌታዬ ያልሽው አምላክሽ በእሷ ማህፀን ውስጥ እንዳደረ የኢትዮጵያ ኦርቶዶክስ ቤተክርስቲያን ወደራ ይገኝላት። ወይኔ ወይኔ! ኧረ፣ የሆነ ቦታ እንቀየር። ቸርች መቀየር አለባት። እየቀደሙን ነው። ፕሮቴስታንት ውስጥ ውበት ኖሮ አይደለም። እውነት ልንገራችሁ፣ አሰሙኝም እንደማሰሙ አውቃለሁ አይልም። ሰላም፣ ሰላም የእግዚአብሔር ቤተሰቦች እናታችን የቅዱስ ድንግል ማርያም ወዳጆች እንደምን ቆያችሁ? እንደምን እስከዚህ ሳደረሳችሁ፣ እኔ አለው። እግዚአብሔር ይመስገን። ለዚህ የዩቲብ ቻናል አዲስ የሆናችሁ እኔ ሰው ስናካሱ ይባላለው። የተዋህዶ ቤተሰብ የሚል የዩቲብ ቻናል ነው። ቻናላችንን ሰብስክራይብ ያደረጋችሁ ቤተሰብ መሆን ትችላላችሁ። ሰብስክራይብ አድርጋችሁ የምትመለከቱ እግዚአብሔር ያክብርልኝ። በጣም በጣም ነው ማመሰግነው። ቪዲዮንም ከመጀመራችሁ በፊት ላይክ ስለምታደርጉ አመሰግናለሁ። ገንቢ አስተያየት የምትሰጡኝ ያላችሁ እና በኮመንት ላይ እናንተንም ከልብ ላመሰግን እወዳለሁ። በዛሬው ቪዲዮአችን ሜሎስ በጣም በጣም የተዋረደበት ቪዲዮ አለ። እናም ደግሞ እህታችን ኑሀሚን ተረጋግታ ስትጠይቅ ነበርና ተረጋግቶ የጠየቀ ወዴት እንደሚሄድ ግልጽ ነው። እሷንም እናያለን። በፕሮቴስታንት ቤት ያሉ አንዳንድ ሰባኪያን ደግሞ መሯቸዋል መምጣት የሆነ ሼም ይዟቸው ነው እንጂ በጣም መሯቸዋል። ስለ ኦርቶዶክስ እያወሩ ያሉትንም እናያለን። እስከ ቪዲዮ መጨረሻ እንድትከታተሉኝ በትህትና ጠይቃችኋለሁ። ይህ ቪዲዮች ለብዙ እንዲዳረስ ሼርና ላይክ እያደረግን እንጀምር ወደ ቪዲዮ ይህንን ቪዲዮ ተመልክታችሁታል ብዬ አስባለሁ። በቅርቡ ማለትም ከሁለት ቀን በፊት እንግዲህ በቦሌ አካባቢ የደረሰ አክሲደንት ነው ወይም የመኪና አደጋ ነው። ከዚህም አደጋ ህይወታችሁ ለተረፈ ሰዎች እንኳን እግዚአብሔር አተረፋችሁ ማለት ፈልጋለሁ። ነገር ግን በዛን ወቅት የተደረገ አንድ ነገር አለ ብዬ አስባለሁ። እንደምትመለከቱት ነው። ይህንን ሰው ተመልከቱት። እጁንም ይዩት፣ ይዩት፣ እያያችሁት ነው። ተመልከቱት። ምን እየፈለገ ይመስላችኋል? በዚህ ብቻ አልቆም። እሷን ወደዛ ከአረጋት በኋላ ወደ መኪናው ገብቷል። ቆይ ጠብቁኝ፣ ይውት መኪና ውስጥ ገብቶ ምንድነው እየፈለገ ያለው? በጣም መኪና ውስጥ ገብቶ ለብዙ ሰዓት ነው የቆየው። በእንደዚህ አይነት ያደጋ ጊዜ የሚፈጠሩ እንደዚህ አይነት ነገሮች አሉ፣ እንደዚህ አይነት መጥፎ ተግባሮች ማለት ነው። እንደው ለፈጣሪ የውላችሁ እንደዚህ አይነት ነገር አታርጉ ባካችሁ? በጣም በጣም የሚያሳዝን ተግባር ነው። ሰው ተቸግሮ እንደዚህ አይነት አደጋ ደርሶበት ሌላ ተግባር ነው ለመስራት የሚያስበው። እና ልቦና ይስጠው ነው የሚባለው። ብዙ አሉ፣ እንደሱ አይነት ብዙ አሉ። እና ልቦና ይስጧችሁ። በጣም በጣም በቃ የሚያሳፍር ተግባር ነው። ሰው ሊደነግጥ ይችላል በዛን ሰዓት ላይ ብዙ ነገር ሊሆን ይችላል። ከራሱ ጋር አይሆንም። እና በቻላችሁት መጠን እራሳችሁን ጠብቁ ለማለት እወዳለው። ለጥንቃቄ ያክል ይህንም ቪዲዮ ያመጣውላችሁ ወደ ቀጣይ ቪዲዮዎች እንላፍ። አስረግጬ ነው መናገር ይሄ ወንጌል አይደለም። ገረሽ ኢየሱስ ክርስቶስ ትልቁ አምላክሽ፣ ጌታሽ፣ መድኃኒትሽ ልታይው እምትጓጊው እምትኖሪለት ጌታዬ ያልሽው አምላክሽ በእሷ ማህፀን ውስጥ እንዳደረ በአንቺ ማህፀን ውስጥ ሊያድር አይችልም። መቼም ታውቂዋለሽ ህይወትሽን ኒናት እሷን ከመረጣት ከዚህ ሁሉ ሴቶች ልዩ አድርጎ ከመረጣት ትውልድ ሁሉ ትውልድ ሁሉ ብፅዕት እንዲላት ከመረጣት ያችን ሴት ማክበር ካልቻልሽ የእኔ እናት፣ እንግዲህ እንእናንተ ምታወርት እኮ ቆይ፣ እሺ፣ እንደው በሰው ራሱ ቢመሰል እና የወለደቻችሁ እናታችሁ አለች፣ ከዛ አባታችሁ አለ። አባቴ ነው የወለደኝ አባቴ ነው የወለደኝ ሳይሆን አባቴን ብቻ ነው የምወደው እሷን አልወዳትም አይነት ነገር ማለት ይሄ ላይገናኝ ይችላል። ምሳሌው ግን እሷን መውደድ ካልቻላችሁ እኔ አሁንም የምነግራችሁ ከጥልቁ ናችሁ። በቃ እሷን መውደድ ያልቻለ ሰው ውስጣችሁ የሆነ አንደኛ የሆነ ክፉ መንፈስ አለ። ጸልዩበት፣ ጸልዩበት። ሰው ሃይማኖት ማንቋሸሽ፣ የሌላን ሰው ሃይማኖት መሳደብ፣ በሌላ ሰው ሃይማኖት ሙድ መያዝ፣ ከዛ ደግሞ እነሱ ሊወዷታል ብለህ ስላሰብክ መጽሐፍ ቅዱስ ያከበራትን ሴት ማዋረድ፣ ይሄ ወንጌል ከመሰላችሁ እንግዲህ ይሄ እኔ በማውቀው ወንጀል ነው እንጂ ወንጌል አይደለም። ወንጌሉ ያስተማረኝ ፍቅር ነው። እኔ ወንጌሉ ያስተማረኝ፣ በነገራችን ላይ የመጀመሪያዋ ወንጌል ሰባኪ እኮ ነች፣ የመጀመሪያዋ ሴት ነች ጌትነቱን ሰሜት ያደረገች የመጀመሪያዋ ሴት ነች። በነገራችን ላይ አንተ ወንጌል ነው እያልክ ከምትሰብከውን ወንጌል መስበክ የጀመረችው እሷ ነች። መጀመር የሰበከችው እሱን ስሙት ብላ የሰበከችው የመጀመሪያዋ ሴት እሷ ነች። ኑሀሚን፣ በጣም በጣም በጣም፣ በቃ እኔ በራሴ ላመሰግንሽ እወዳለሁ። በጣም ትልቅ ሴት ነች። በጣም አስተዋይ ነች። ማንም ሊያስተውለው ያልቻለውን ነገር ነው እና የነገርሻቸው። እሷን ያልወደደ እኔ እንጃ አላውቅም፣ ብቻ የእሷ ፍቅር እንዴት አይነት እንደሆነ። የልጅቷን አነጋገር አይታችኋታል አይደል? በቃ እንደዛ ነው የሆነ ውስጥ ሲገባ ትክክለኛውን ነገር ስታውቅ እንዲህ ነው። ሰው በራሱ እንዲህ ነው። እናቱን ጠልቶ ልጁ እየሆን ወዳለው ማለት በጣም እንጃ አላውቅም ፍቅሯ ይደርባችሁ፣ ፍቅሯ ሲያድርባችሁ እንዴት እንደምትሆኑ ታያዩታላችሁ። ቅመሱት፣ መቤቴን ቅመሱት። በጣም በጣም ደስ የሚል ነው። እንዴት ነው? ግራ የሆነ ነገር ነው እና ለማንኛውም ኑሀሚን በጣም በጣም በጣም እናመሰግናለን። እግዚአብሔር ያክብርልኝ። በጣም በጣም ትልቅ ሴት ነሽ። እናመሰግንሻለን። እንኳን ደህና መጣሽ እህታችን። ከዛ ከጥልቁ መንፈስ ከጥልቁ ጨለማ እንኳን በብርሃኑ ተመላለሽ

መቋሚያ ይዞ ከሌላ ከማንም ጋር አለም በቀል ማንንም ይሁን ግን ከኔ ጋር ቆሙ እንዲያስቀድስ እፈልጋለሁ። ይሄ የልብ ምኞቴ ነው። ምኞት አይከለከልም እና በጣም ነው ሞድጆ ሲ ከብሩስ ፋሚላን ያለ የመጮህን ዘመን አሳልፎልኛልና አሁን ብረጋጋሻል ጩህ ይለኛል ስለ የነበረው አሁን እንኳን እግዚአብሔር ይመስገን የሚያስጨሁኝ ነገር ለቀቀኝ እና ደረጋጋ እህታችን ኑሃሚን በጣም የተረጋጋሽ ሴት ናት እና ከነ አኪም ከነ ፈለገም እዛ ላይ ያሉ ልጆች አሉና ጠይቃ በስነ ስርዓት ተረድታ ትክክለኛው መንገድ ኦርቶዶክስ እንደሆነ አውቃ መታለች። እና እንኳን ደህና መጣሽ በሏት። በጣም በጣም ደስ የሚል ነው። መጠየቅ ነው ተረጋግጦ፣ እናንተ እንደዚህ እናንተ እንደዚህ ከማለት በቃ ተረጋግታችሁ መጠየቅ ነው። ምንም መጠየቅ የዚህን ያክል የሚል ነገር የለም። ካልተስማማችሁ ትተዋላችሁ፣ ከተስማማችሁ ደግሞ እንደሷ ተምራችሁ አውቃችሁ በተረጋጋ መንፈስ የሆነ ለመረጋጋት ራሱ እኳ አስፈልጉም እና በተረጋጋ መንፈስ ጠይቃችሁ ወደ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መምጣት ትችላላችሁ። ሁል ጊዜም በሯ ክፍት ነው። ለማስተማርም ሁል ጊዜም ቢሆን ዝግጁ ናት። እንግዲህ ተመልከቱት። ልደተ ቃል ምን የሚል ቻሌንጅ ነው የጀመረው? መጽሐፍ ቅዱስ ለኦርቶዶክሳውያን የሚል ቻሌንጅ ጀምሯል። እንደውም የሄደ ያው እንደምታዩት እየጠየቀ መጽሐፍ ቅዱስ አላችሁ ወይ ሲላቸው የላቸው። ኦብቪየስሊ እንዴት ይኖራቸዋል? ኦርቶዶክስ ከሆናችሁ ለአንድ ፔንጤ ሂደ መጽሐፍ ቅዱስ አለ ወይ ብለ ብጠይቆ እየተሳደብክ ነው ለምን ቢያንስ ቢያንስ ሁለት መጽሐፍ ቅዱስ አለው

ቢያንስ ሁለት መጽሐፍ ቅዱስ አለ። አንድ ነው አዲስ ኪዳን። የትኛው ወንጌል ክፍል እና ምዕራፍ እና ቁጥሩ ሳሙኤል መጽሐፍ መሰለኝ።

ሰላም ሰላም። ማን ልበል? ናዝራዊ ይባላል ነው። እሺ። ከየት ቤተ እምነት ነህ? ፕሮቴስታንት ነኝ። የት ነው ብረት የምታረገው? ስካና ወንጌላዊት ቤተ ክርስቲያን። አንድ ጥያቄ እጠይቃለሁ። መልሱን ከመለስክም ካልመለስክም እሸልምሃለሁ። እሺ። የምነግርህን ቃል የትኛው የቅዱስ ጳውሎስ መልእክት ላይ እንደሚገኝ ትነግረኛለህ? እሺ እሺ። በፍርሃትና በመንቀጥቀጥናችሁ የራሳችሁን መዳን ፈጽሙ ይላል። የትኛው የቅዱስ ጳውሎስ መልእክት ላይ የሚገኝ አሁን? ሶሪ፣ አላስታውሰውም አ የትኛው ላይ እንደሆነ፣ ስለዚህ ታነበውና ትመልስልኛለህ በኮመንት ቪዲዮ ላይ መድሎ ተጽርቅሙ ያመሰግናሉ። ሚሎስ በቃ ውርደት አይሰለቸውም። ከዚህ በፊትም ያሳየዋቸው ቪዲዮ አለና ስለ ሚሎስ ከታች ላይ ወይም ደሞ ኢንዱስትሪ ላይ ያስቀምጣላቸዋለሁ። በቃ የሆነ ትኩረት መሳብ የሚፈልግ ሰው በሆነ ነገር አሁን እነሱ መጽሐፍ ቅዱስን ታውቃለ አታውቅም እያሉ መጽሐፉን የቱ ጋር እንዳለ ምዕራፉን፣ ቁጥሩን ኦርቶዶክስንም ፕሮቴስታንትንም ነው የጠየቁት። እንዳያችሁት የእኛንም ልጆች ጠይቀዋል። እኛ ሁሉንም እናውቃለን ሁላችንም መጽሐፍ ቅዱስን ጠንቅቀን እናውቃለን ማለት አይደለም። የእኛ የራሳችን ድክመት ነው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንኳን ለልጆቿ ቀርቶ ለሌሎች ፕሮቴስታንቶች አሁን እየደመሩ እየቀነሱ ቆራርጠው ምናምን ምናምን ከአንድም ሁለት መጽሐፍ አለን ብሎ የሚያወራውን ያዘጋጀችለት ኢትዮጵያ ኦርቶዶክስ ቤተክርስቲያን ናት። ያስቀመጠችለት እስከዚህ ድረስ ያደረገችለት እሷ ናት፣ እና ከእሷ ነው ይህንን የወሰደው እና የሆነ ከወሰዳችሁ በኋላ እሷ ላይ ደግሞ እንደማላገጥ ምናምን በጣም ያስጠላል። እና የራሱ ሰዎች ደግሞ እንዴት እንዳሳፈሩት አይታችሁታል። ምንም የሚያውቁት ነገር የለም። አንድ ሁለት ጥቅስ ይዛሉ፣ በጣም ያጠናሉ። ከዛ ከኦርቶዶክስ ጋር ለመከራከር ነው የሚፈልጉት እና የሆነ ያልተጨበጠ በስነስርዓት ያላወቁትን የሆነ ትርጉሙን ያልገባቸውን ነገር በቃ ለመከራከሪያ ለመከራከሪያነት የሚጠቅሟቸውን ብቻ ይይዛሉ። እሷን ምዕራፉንም ቁጥሩንም የት እንዳለ ሐዲስ ኪዳን ይሁን ብሉይ ይሁን ሁሉንም ያውቃሉ። እሷን ማንም እንትን የማይል የለም፣ ፕሮቴስታንት ሆኖ የማያውቅ የለም። ነገር ግን እንዲህ ሲጠየቁ ምንም የማይመልሱ ናቸው እና እኛ ጋም እንዳለ ሁሉ እነሱ ጋም አለ። ሜሎስ ተረጋጋ። ከመዋረድ እግዚአብሔር ይሰውር። እንቀጥል። ፕሮቴስታንቱን የምጠይቀው ጥያቄ አለ። መጽሐፍ ቅዱስ ብቻ ከሆነ የምትከተሉት መጽሐፍ ቅዱስ ውስጥ ብዙ የተጻፉ ነገሮችን ግን አትከተሏቸውም። ለምሳሌ በየትኛው የመጽሐፍ ቅዱስ ክፍል ውስጥ ነው ሴት የቤተክርስቲያን መሪ የምትሆን? የለም። ሶላ ስክሪፕቱራ ውሸት ውሸት ቤትኛ መጽሐፍ ቅዱስ ጥቅስ ነው። ቤተ ክርስቲያን ውስጥ እንደ ልባችሁ በልሳን ጩሁ የሚለው የለም። ግን ሶላ ስክሪፕቹራ ሶላ ስክሪፕቹራን የምትጠቀሙት ከኦርቶዶክስ ጋር ለመ ኦኬ እኝን መምህር እንደሰማችኋቸው ምን እያሉ ነው? በፕሮቴስታንት ውስጥ መጽሐፍ ቅዱስ ብቻ የሚል ትምህርት ቢኖርም ግን ውሸታቸውን ነው እያሉ ነው። በምን መልኩ አሉ? ይህንን ለመረዳት በነገራችን ላይ ቪዲዮውን ማለት ነው፣ ሶስት ነጥቦችን ላንሳ። የመጀመሪያው ነጥብ በምን መልኩ ነው ያነሱት? እንደው ፕሮቴስታንቶቹ መጽሐፍ ቅዱስ ብቻ ቢሉም ግን መጽሐፍ ቅዱስ ላይ የሌለ ልምምድ ግን አላቸው። ለምሳሌ አሉና፣ ሴት ልጅ በቤተክርስቲያን ውስጥ ፓስተር ትሆናለች እነሱ ጋር። ግን ይህ መጽሐፍ ቅዱስ ላይ የለም አሉ። ሶኬትን ያገኙት ከመጽሐፍ ቅዱስ ሳይሆን ከሰዎች። ስለዚ፣ መጽሐፍ ቅዱስ ብቻ የሚሉት ውሸት ነው። ሁለተኛ፣ እንደው በቤተክርስቲያን ውስጥ ሰው እንደ ልቡ እየወጣ ልሳን ይናገራል። ይህ ነገር መጽሐፍ ቅዱስ ላይ አለ ወይ አሉና፣ የለም ስለዛ ኬትን ያገኙት ከሰዎች ስለዛ፣ ሰዋዊ የሆነ ትምህርት ስላላቸው መጽሐፍ ቅዱስ ብቻ የሚሉት ውሸት ነው፣ እንደ ኦርቶዶክስ ጋር ለመጨቃጨቅ ያህል ነው አሉ። የመጀመሪያው ነጥብ አዎ፣ ትክክል ናቸው። መጽሐፍ ቅዱስ ብቻ ይላሉ እንጂ መጽሐፍ ቅዱስ ብቻ እያሉ ግን መጽሐፍ ቅዱስ ብቻ የሚባለውን ትምህርት የማይቀበሉ ናቸው፣ ፕሮቴስታንቶቹ ራሳቸው። ሁለተኛው ነጥብ ግን እሳቸው ራሳቸውም መጽሐፍ ቅዱስ ብቻ ይላሉ፣ ግን አይቀበሉትም። እንዴት ያላችሁኝ እንደሆነ ለምሳሌ ጥምቀት አያድንም ብለው ነው የሚያስተምሩት፣ ግን መጽሐፍ ቅዱስ ላይ ጥምቀት አያድንም ሳይሆን ጥምቀት ያድናል ነው የሚለው ሊትራሊ ለምሳሌ ጥምቀት ያድናል ይላል፣ መጽሐፍ ቅዱስ ለምሳሌ ያ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ሰው ጥምቀት እንደሚያድን መጽሐፍ ቅዱስ እያስተማረ እሳቸው ግን መጽሐፍ ቅዱስ የማያስተምረውን ካስተማሩ እሳቸውም የዚው እንግሊን የሰዎችን ትምህርት ይዘዋልና የነዚው እንግሊን ሰዋዊ ትምህርት በማስተማራቸው መጽሐፍ ቅዱስ ብቻ የሚሉት ያው የእርሳቸውን ቃል ለመጠቀም ውሸት ነው ማለት ነው። ቅዱስ ቁርባን ላይ መሄድ እንችላለን። ሌሎችም ትምህርቶች ላይ ከመጽሐፍ ቅዱስ ውጪ የሆነ ትምህርትን ስለሚያስተምሩ መጽሐፍ ቅዱስ ብቻ የሚሉት ትምህርት ውሸት ነው። ስለዚህ ሶስተኛው ነጥባችን መጽሐፍ ቅዱስ ብቻ የሚለውን ትምህርት የምንቃወመው እኛ ብቻ ሳንሆን ፕሮቴስታንቶችም ናቸው። ልዩነቱ ምንድነው ካላችሁ ስንቃወም እነሱ መጽሐፍ ቅዱስ ብቻ እያሉ ነው የሚቃወሙት። ራሱ መጽሐፍ ቅዱስ ብቻ በማን ነው የሚቃወሙት? በሰብዊ ትምህርት፣ በሰው ሰራሽ ትምህርቶች። እኛ ደግሞ መጽሐፍ ቅዱስ ብቻ የሚለውን ትምህርት የምንቃወመው ከሐዋርያ ጀምሮ የመጣ ሐዋርያዊ የሆነ አስተምህሮ አለ፣ አስተምህሮውን ይዘን ነው መጽሐፍ ቅዱስ የምናነበውና እና መጽሐፍ ቅዱስ ብቻ የሚለውን ትምህርት እንቃወማለን። የምንቃወመው በሐዋርያዊ ትምህርት ነው ነው ልዩነቱ እንጂ መጽሐፍ ቅዱስ ብቻ የሚለውን ትምህርት እኛም ፕሮቴስታንቱም ይቃወሙታል። እነሱ እያሉት ነው መጽሐፍ ቅዱስ ብቻ እያሉ ነው የሚቃወሙት። ያ ነው። ይቆየል። ያ እንግዲህ እንደተከታተልን ነው። ለወንድማችን አክሊል ቃል ያሰማልን፣ መንግስት መንግስተ ሰማያት ያወርስልን፣ የአገልግሎት ዘመኑን ያብዛልን ወንድማችን። እናም ደግሞ ፕሮቴስታንቶች የሆነ የተደበላለቀባችሁ ነገር አለና የሆነ ለመረጋጋት፣ የሆነ ከኦርቶዶክስ ጋር የሆነ ግብግብ ለመፍጠር ለመከራከር ምናምን ምናምን ምናምን ሳይሆን የሆነ ተረጋግቶ እንደ ኑሀሚን ማለት ነው ተረጋግታችሁን ለመጠየቅ ሞክሩ። ይሄ ሰውዬ ብዙዎቹን ነገሮች አይቀበልም፣ ብዙ ነገሮች ደግሞ የሚቀበላቸው ነገሮች አሉ እና የሆነ እየተቀራረበ ያለ ነው። የሆነ የመረረው ሰውዬ ነው። እና እንዴት እንደመረረው ፕሮቴስታንት በጣም እንዴት እንደመረረው ላሳያችሁ። በኃጢአተኛው ድንኳን ጻድቁ ቆመሃል ምናምን እያሉ ማለት ነው ወይኔ ወይኔ ራ የሆነ ቦታ እንቀየር፣ ቸርች መቀየር አለባት። እየቀደሙን ነው። ፕሮቴስታንት ውስጥ ውበት ኖሮ አይደለም። እውነት ልንገራቸው አሰሙኝም እንደማ እንደም እንደማሰሙ አቃሉ ውረዱ። እውነት ነው ምላችሁ። ፕሮቴስታንት ቸር ምን ሚጥም ነገር ኖሮ፣ ምን ሚስብ ነገር ኖሮ፣ ምን የሚያምር ነገር ኖሮ፣ ተሰደብን፣ ተነቀፍን፣ ተበላላን፣ ተጠላላን፣ ተሰዳደብን እዛና ደወሉ ናምኑ ያምራሉ። ያው እንግዲህ እንደተከታተልነው ነው ሰውየው ብዙ ነገሮችን እያየ እያየ በመጣ ቁጥር በጣም ደብሮታል። ፕሮቴስታንት ላይ ያለው ነገር በጣም አስጠልቶታል። እና ኦርቶዶክስ ቤተክርስቲያን እንደምትለይ እንደምንበልጣቸው፣ ትክክለኛው አምላክ ቀጥተኛው መንገድ ኦርቶዶክስ እንደሆነ ፈጣሪያችን ጌታችን መድኃኒታችን ኢየሱስ ክርስቶስ ኦርቶዶክስ ጋር እንዳለ ያምናል እና የሚዞት ይሁን ወይም ደግሞ ሌላ ነገር ይዞት ይሁን አላውቅም። ብቻ እያጠራው እያጠራው እያጠራው ቀስ ብሎ የሚመጣ ይመስለኛል። ብዙዎቹን ነገሮች አይቀበላቸውምና ይህም ሰውዬ በቅርቡ እንደሚመጣ ተስፋ አደርጋለሁኝ። እናም ደግሞ ሶፎን ያስደሞ ያለውን አይተን መለስ ስርዓት ጋር በተያያዘ ግን የኢትዮጵያ ኦርቶዶክስ ቤተክርስቲያን ወደር አይገኝላትም። በካቶሊክ ብትሄድ፣ በፕሮቴስታንት ብትሄድ፣ በጆቫዊትነስ ብትሄድ፣ በምናምን ብትሄድ አታገኝም ይህን ስርዓት። ስለ ማርያም እያሉ ያካፍላሉ፣ ስለ መብርሃን እያሉ ያካፍላሉ፣ ስለ እግዚአብሔር እያሉ ያካፍላሉ፣ ስለ መድኃኒታችን ስለ ጌታችን ስለ ኢየሱስ ክርስቶስ ይኸው እያሉ ያካፍላሉ። ያካፍላሉ መልካሞች ናቸው መልካሞች ናቸው፣ ጥሩዎች ናቸው። እኔ እዚህ ስለዚህ ለኢትዮጵያ ኦርቶዶክስ ቤተክርስቲያን ያለ ልብ ከፈት ያለ ነው። እንደ ድሮ ይሄ ባለማወቅ ዝግት ያልኩ ብቻ አለ። አሁን ከፈት ያለ ልብ አለ። ለመስማትም ዝግጁ ነኝ። አሁን ለማዳመጥም ዝግጁ ነኝ፣ ዝግጁ ነኝ። እንዴት እንደሚያስደስት የዛፎቹ የሚለው ሁሉ እጣኑ ምን ሆኔ በጣም ነው የምደሰተው። ደስ ይላል። አለባበሳቸው፣ ሴቶቹ አለባበሳቸው በስነ ስርዓት፣ ወንዶቹ አለባበሳቸው ስርዓታቸው፣ ኢትዮጵያ ኦርቶዶክስ ቤተክርስቲያን በዚህ የምትገርም የምትደንቅ ነች። እንድች እንደ ፔኒን ከናታወጣላት ስርዓቷ ያው እንግዲህ ሶፎንያስን እንደተከታተል ነው ነው ያንም ሰውዬ እንደሰማ ነው ነው። በጣም በቃ እኔ አላቅም የሆነ ምን እንደሚይዛቸው፣ እኔ በእምነት ጉዳይ ሺህም ሊይዛቸው አይገባም። በቃ ትክክለኛ ከሆነ ኦርቶዶክስ ተዋህዶ የምትለይ ከሆነ ስርዓቷ ሁሉ ነገሯ፣ ሁሉም ነገሯ የሚለይ ትክክለኛ ቀጥተኛ ከሆነች ለምንድነው የማትመጡት? ለምንድነው ሰው የምታፍሩት? ከምንም በላይ ከማንም በላይ ጌታችን መድኃኒታችን ኢየሱስ ክርስቶስን እኮ ማክበርና መውደድ ትክክለኛው መንገድ የእሱ መንገድ መከተል አለባችሁ አ ጊዜ ሲሄድ አይቆይም እና ነገ ምን እንደምትሆኑ አይታወቅም። ዛሬ ማደራችሁ ምናምን ሞልቶላችሁ ምን ማለቱ ምናምን አትዩት። መቼ እንደምትሞቱ መቼ እንደምትጠሩ አታውቁትም እና በጊዜ እንደኔ እንደኔ እንደ ኑሀሚ በጊዜ ተምራችሁ አውቃችሁ፣ ዝም ብላችሁ ዘላችሁ ገቡ አይደለም አውቃችሁ ጠይቃችሁ ትክክለኛውን ነገር ከተረዳችሁ በኋላ አዎ ትክክል ነው፣ ሳትገቡት ራሱ ትክክል ነው እያላችሁ ነው አደለ ግን የበለጠ ስትገቡ ትምህርቶቿን አውቃችሁ ትክክል ነው ብላችሁ ካመናችሁ ትጠመቃላችሁ፣ የእግዚአብሔርን ልጅነት ታገኛላችሁ። ትክክለኛው ቀጥተኛው መንገድ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ጋር ነው እና ኦርቶዶክስ ጋር ነው በቃ በአጠቃላይ ኦርቶዶክስ ሁኑ ለማለት እወዳለሁ እኔ እንደ እህትነት ለዛሬ ያዘጋጀውላችሁ ቪዲዮ ይመስላሉ አዘጋጅቼ ያቀረብኩላችሁ እኔ ሶስት እና ካሱ እባላለሁ ስትገቡ ሰብስክራይብ ና ላይክ ያላደረጋችሁ አሁን ሰብስክራይብ ና ላይክ እንድታደርጉ በትትና ጠይቃችኋለሁ ኮመንት ላይ ደግሞ በጨዋነት በጨዋነት ሀሳብ አስተያየታችሁ እንድታስቀምጡልኝ በሌሎች ቪዲዮዎች እስከምንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን ሰላም ቆዩልኝ